ሰላም ለእናንተ ይሁን። ዛሬ በአንድ ጉዳይ መጥቻለሁ። ይህንን ቪዲዮ አይተን እንመለሳለን። ላይክ ያላደረጋችሁ ላይክ አድርጉ፣ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉ። ቪዲዮውን ላይክ አድርጋችሁ ጀምሩት። ተባረኩ። ወደ ቪዲዮ። እንዴት የተወደዳችሁ የጌታ ቤተሰቦች እንዴት አላችሁ? አንድ መልእክት ወደ እናንተ ለማድረስ ነው እዚህ ላይ የተገኘሁት። በዋናነት መልእክትን መነሻ የማደርገው ከማርቆስ ወንጌል ምዕራፍ ስድስት ነው። በዚህ ክፍል የናዝረቱ ኢየሱስ ለተከታዮቹ የተናገረው አንድ ቃል አለ። የኢየሱስ የቃሉ ዋናው ሐሳብ ከሰዎች መካከል ገለል ወዳሌ ስፍራ ሄደን እንረፍ የሚል ነበር። ገለል ወዳሌ ስፍራ ወጣ ብለን እንረፍ ብሎ ኢየሱስ የተናገረው በምክንያት ነው። የኢየሱስ እንረፍ ከኛ እንረፍ ይለያል። ብዙ ጊዜ በህይወታችን ቦታ የማንሰጣቸው ግን በጣም ኢምፖርታንት የሆኑ ነገሮች አሉና በነሱ በእነሱ ዙሪያ ነው መናገር የሚፈልገው በጣም ቢዚ በሚያደርግ ስራ ላይ የተሰማራችሁ ሰዎች ከምትሰሩበት ስራ ቦታ ከእናንተ ጋር ከሚሰሩ ሰዎች መካከል ወጣ ብላችሁ የማታርፉ ከሆነ እርግጠኛ ነኝ ራሳችሁን እየገደላችሁ ነው። ሳክሴስፉል የሆነ ህይወት ለረጅም ዘመን ለመምራት በጣም ጠቃሚ የሆኑ ነገሮችን ነው ዛሬ እየተናገርኩ ያለው። መስራት መስራት መስራት መስራት መስራት መስራት፣ እስከየት እንኳን እንደምንሰራ አናውቅም። ስራ ሰርቶ የጨረሰ ሰው የለም። ስራውን ሰርቶ ከጨረሰ በኋላ በሰባተኛው ቀን አረፈ ተብሎ የተጻፈው እግዚአብሔር ብቻ ነው። አንድ ክር ጫፉን ይዘ ስትጎትተው ወይም ስትመዘው ከውስጥ እየተጎተተ ሳይቋረጥ እንደሚወጣ ሁሉ ስራ እንደዚህ ነው። አትስሩ ማለት አይደለም፣ ባላንስ ያስፈልጋል። ማርቆስ ምዕራፍ 6 ላይ ኢየሱስ የተናገረውን ቃል አንደርስታንድ የሚያደርግ ሰው እኔ የማወራውን ቃል በቀላሉ ማግኘት ይችላል። እየጸለዩ እያገለገሉ ካሉበት ስፍራ ወጣ ብለን እንረፍ የሚል ቃል ኢየሱስ ሲናገር የመጀመሪያው በሚያገለግሉበት ከተማ ውስጥ የተፈጠረ አንድ ነገር ነበር። ሄሮዲስ ዮሐንስን አስገድሎ ስለነበረ በከተማ ውስጥ ያለው ሁኔታ እየተቀየረ መምጣቱን ኢየሱስ ተረዳ። በፖለቲከኞች እና በሃይማኖት መሪዎች ዘንድ ያለው ሁኔታ ከተለመደው ውጭ የሆነ መምጣቱን በሚገባ በተረዳ ጊዜ ለተከታዮቹ እንደዚህ የሚል መልእክት ነው የተናገረው ነው። አሁን መውጣት አለብን ዮሐንስ በሄሮድስ እጅ ሞቷል። ከዚህ በኋላ እንደ ባለፈው ማስተማር አንችልም፣ እንደ ባለፈው መስበክ አንችልም። በፖለቲካ ውስጥ ያለው በሃይማኖት ውስጥ ያለው ሁኔታ ኦልሬዲ ተቀይሯል። ሲስተሙ ሲቀየር እኛም አፕዴት ማድረግ አለብን፣ እኛም በሚቀጥለው አጀንዳ ላይ መወያየት አለብን የሚል መልእክት ነው በዚህ ውስጥ ያጠቃለለው። የመጀመሪያው በጣም በስራ ስለደከሙ እረፉ ነው ያላቸው። እንረፍ እንረፍ ከሚለው ከኢየሱስ ንግግር ጀርባ ያለው ሌላኛው መልእክት እንወያይ በዚህ ህዝብ መካከል ሆነን መወያየት አንችልም። ከኢየሱስ ጸጋ ለመካፈል ፈውስን ለመካፈል ታምራትን ለማየት የሚመጣ ብዙ ህዝብ ስለነበረ በዚህ ህዝብ መካከል ሆነን መወያየት አንችልም። እንደ ፋሚሊ ለመወያየት ወጣ ማለት ያስፈልጋል። ገለል ወዳለ ስፍራ ወጣ ብለን እንወያይ ከእንረፍ ጀርባ ያለው ሦስተኛው የኢየሱስ መልእክት ለሚቀጥለው ሥራ እንዘጋጅ። በማርቆስ ወንጌል ምዕራፍ ስድስት ላይ ወጣ ብለን እንረፍ በሚለው በአንድ ቃል ውስጥ ኢየሱስ ብዙ ፓኬጆችን ነው ያስቀመጠው። እንረፍ የሚለውን ቃል እንደ ሰው ስንተረጉም ቢች ዳር ወጥቶ ቆንጣ ለብሶ መዝናናት እንደሆነ ነው የምናስበው። ግን አይደለም። የኢየሱስ እንረፍ ከዚህ ይለያል። የመጀመሪያው በኢየሱስ እንረፍ ውስጥ ያለው አሁን ባለው ከረንትሊ መሬት ላይ ባለው ጉዳይ እንወያይ። ሁለተኛው ደግሞ ለሚቀጥለው ስራ እንዘጋጅ። እንረፍ የሚለው የኢየሱስ ቃል እነዚህ ሁለት ነገሮችን ይዟል። አንድ ጸሐፊ ሲናገር ከስራ ተለይትህ የማታርፍ ከሆነ ትገነጣጠላለህ ብሎ ነው የተናገረው። የዚህን ጸሐፊ ቃል እንደ ፍልስፍና ልትወስዱ ትችላላችሁ። ነገር ግን ፍልስፍና ብቻ አይደለም መልእክትም ነው። ከምትሰራበት ቦታ፣ አብሮ ከሚሰሩ ሰዎች መካከል በጣም ስትሬስፉል ከሚያደርጉ ነገሮች ውስጥ ወጣ ብለ የማታርፍ ከሆነ ረጅም እድሜ መኖር አትችል። እግዚአብሔር በዚህ ምድር ለሰው ልጆች የመደበው የእድሜ ዘመን አለ፣ ያንን መኖር አለባችሁ። ያንን ለመኖር ደግሞ ኃላፊነቱ በእጅ ላይ ነው ያለው። ራስን መግደል ትችላለህ ራስን መጠበቅ ትችላል ሁሉንም ኃላፊነት በእግዚአብሔር ላይ አትጣሉ። በእያንዳንዱ ኃላፊነቶች ውስጥ የእግዚአብሔርና የእኛ ድርሻ አለ። እግዚአብሔር ምግብ ይሰጣል፣ አንተ ትበላል እግዚአብሔር ልብስ ይሰጣል፣ አንተ ትለብሳል እግዚአብሔር በር ይከፍታል፣ አንተ ትወጣለ ትገባል መጀመሪያ መራመድ ያለብን እኛ ነን። አንኳኩ ይለናል፣ ስታንኳኩ ይከፈታል። የመጀመሪያው ድርሻ የኛ ነው ማለት ነው። ፈልጉ ይለናል፣ አሁንም የመጀመሪያው ድርሻ የኛ ነው። የሚፈልግ ያገኛል። ወደ እኔ ቅረቡ፣ እኔም ወደ እናንተ ይቀርባል። የመጀመሪያው የእኛ ድርሻ ነው። መስራት ማረፍና መወያየት እነዚህ ፓኬጅ ናቸው። ስራ ብቻ ሰርተህ የማታርፍ ከሆነ ህይወት ማረፍ ብቻ ሆኖ በቀጣዩ ጉዳይ ላይ የማትወያይ ከሆነ ባላንስ ታጣለ። በሁለት እግር የቆመ ሰው ወደ ግራም ወደ ቀኝም እንደማይወርቅ ሁሉ በማርቆስ ወንገል ምዕራፍ ስድስት ላይ ኢየሱስ የተናገረውን ቃል ወይም መርህ የሚከተል ሰው እሱ ሰው በሁለት እግር እንደ ቆመ አይነት ሰው ነው። ዓለሞችን ካለመኖር ወደ መኖር አመጣ። ለእያንዳንዱ ነገር ቅርጽና ሼፕ ሰጠ። የምድርን አቀማመጥ አስተካከለ። ወንዞች እንዴት መፍሰስ እንዳለባቸው፣ ተራሮች እንዴት መተከል እንዳለባቸው፣ ፀሐይና ጨረቃ የት መሰቀል እንዳለበት፣ ይሄ ሰፊውና ግዙፉ ሰማይ የተባለ እንደ ድንኳን የቆመው እንዴት መቆም እንዳለበት በጥቂት ቀናቶች ውስጥ ገናሃናው መሀንዲስ እግዚአብሔር አዘጋጀ። ስራውን ከጨረሰ በኋላ በሰባተኛው ቀን አረፈ ይላል። እዚህ ጋር አንድ መርሳት የሌለባችው ጉዳይ አለ። እግዚአብሔር በሰባተኛው ቀን ያረፈው ስራ ስለጨረሰ ነው። ይሄ ኃያል አምላክ እንድናርፍ ይፈልጋል። ስፕሪቹዋሊ ማረፍ፣ ፊዚካሊ ማረፍ። ወደ ተነሳውበት ዋናው ሐሳቤ ማርቆስ ወንጌል ምዕራፍ ስድስት ላይ ሲመለስ ኢየሱስ ወጣ፣ ብለን እንረፋላቸው ከኢየሱስ ጋር አብሮ ወጡ። ምድርቱ ላይ ያለው ነባራዊ ሁኔታ በሙሉ እየተቀየረ እያየ ለመቀየር የማይፈልግ ሰው በህይወት አለ ብሎ መቀበል በጣም ይከብዳል። እያገለገሉ ባሉበት ከተማ ውስጥ ሲስተሙ እንደተቀየረ ሲመለከት ኢየሱስ ወጣ፣ ብለን መወያየት አለብን። ለሚቀጥለው አገልግሎት መዘጋጀት አለብን። ምክንያቱም ከተማ ውስጥ ያለው ሲስተም ተቀይሯል። አይታችኋል፣ ዮሐንስ በሄሮድስ እጅ ሞቷል። ቀጣይ ደግሞ ከኛ መካከል ማን እንደሚሞት ስለማይታወቅ ዘዴው መቀየር አለበት። ሲስተሙ ስለተቀየረ እኛ ጋር ያለውም ሁኔታ መቀየር አለበት። ለዚህ ደግሞ ከዚህ ህዝብ መካከል ወጣ ብለን መወያየት ያስፈልጋል። በዚህ ቢዚ በሚያደርግ ህዝብ መካከል ሆነን መወያየት አንችልም። የማንወያይ ከሆነ ደግሞ ለሚቀጥለው ስራ መዘጋጀት አንችልም። በምድር ላይ የኖርክ የምድርን ሲስተም አልቀበልም ማለት እውቀት ሳይሆን እብደት ነው። አንዳንድ ነገሮችን እንደ ምሳሌነት መጠቀም በጣም ተገቢ ነው። ለምሳሌ አዲስ አበባ ውስጥ ትሮ የምንጠቀመው መታወቂያ በሲስተም ውስጥ የሌለ ዝም ብሎ በሆነ ወረቀት ላይ ስምህና ቀበሌ ሞልተ ከዛ ደግሞ ስልክ ካለ ስልክ ጽፈ ከታች ትፈርምና

ሲስተም ውስጥ ግን የለም። 2017 ላይ ሆነ በ2001 ዓመተ ምህረት የምትጠቀመውን አይነት ሲስተሙ የማያውቀውን መታወቂያ መጠቀም አትችልም። ሌላ ምሳሌ ልስጣችሁ። አዲስ አበባ ከተማ ውስጥ ኮሊደር በተሰራበት በቦሌ መንገድ ሊሆን ይችላል፣ በሌላ መንገድ ትሮ ስትንቀሳቀሱ እንደፈለጋችሁ ትንቀሳቀሳላችሁ። የእግረኛ፣ የሳይክል የሚባል ነገር የለም። የፈለገ ሰው የፈለገው ነገር ያደርጋል። አሁን ግን መንገዱ ከተሰራ በኋላ ኮሊደሩ ነክቶ ካለፈ በኋላ እንደ ባለፈው ፌስታል እወረውራለሁ በእግረኛ መንገድ ሳይክል እነዳለው በሳይክል መሄጃ ደግሞ እግረኛ ሆኜ እሄዳለሁ ብትል ሲስተሙ አፕዴት ስላደረገ ባንተ ላይ ቅጣት ይዞ ይመጣል። እንድትቀየር ሲስተሙ ያስገድዳል። እኔ ነባር ነዋሪ ነኝ፣ ይሄ የሳይክል መንገድ፣ የእግረኛ መንገድ የሚባል አይመለከተኝም። አሁንም ሙዝ እየበለው ልጣጩን እጥላለሁ፣ አሁንም ፌስታል እጥላለሁ፣ አሁንም የሆነ ቆሻሻ እወረውራለው ብትል ሲስተሙ ይይዛል። ከሲስተም ውጭ መሆን አትችልም። እና ኢየሱስ ክርስቶስ በሚያገለግሉበት ከተማ ውስጥ የተፈጠረው ነገር ሲያይ በድሮ ሲስተም መቀጠል ስለማንችል መወያየት አለብን፣ ከተማ ውስጥ ያለው ነገር ስለተቀየረ እኛም ደግሞ መቀየር አለብን የሚል መልክት ነው የተናገረው። እና ከኢየሱስ ጋር ከወጡ በኋላ የመጀመሪያው ተወያዩ። ሁለተኛው በሚቀጥለው ስራ ላይ ፕላን አወጡ ማለት ነው። ኢየሱስ እንረፍ ነው ያላቸው፣ ግን ከእንረፍ የሚቀድም አንድ ቃል አለ። እንስራ። እንረፍ የሚያገለግለው ለሚሰራ ሰው። ፕሊስ ስሩ፣ በመጠን ስሩ። እረፉ፣ በመጠን እረፉ። ተወያዩ፣ በመጠን ተወያዩ። ተዘጋጁ፣ በመጠን ተዘጋጁ። ሁሉ ነገር በመጠን ይሁን። ፓርት ቱ ላይ እንገናኛለን። እግዚአብሔር ባርካችሁ። ወዳችኋለሁ። ሻሎም። ከዚህ አስደናቂ ትምህርት መልካም ነገር እንዳገኛችሁበት ተስፋ አደርጋለሁ። መጽሐፍ ቅዱስ እንደሚናገረው በማንኛውም በሚያንጽና በጸጋ በተነገረ ንግግር ውስጥ ሕይወት ይገኝበታል እና ያንን እንዳገኛችሁበት ተስፋ አደርጋለሁ። እግዚአብሔር በብዙ እንደባረካችሁ፣ በብዙ እንደተናገራችሁ አምናለሁ። ተባረኩ። በሚቀጥለው ቪዲዮ እንገናኛለን። ሻሎም